የዓለምን አለመረጋጋት የጨመረው የህንድና ፓኪስታን ፍጥጫ፣ አሜሪካ ለሁቲዎች የላከችው የምሥራች ጉድ አስብሏል። ይች አለም ከጦርነት አዙሪት መላቀቅ ተስኗቷል። ቀድሞ የሚጠላሉ እንደ ባላንጣ የሚተያዩ ሀገራት ጊዜና ወቅት እየጠበቁ መተናኮስ፣ ከዚያ አለፍ ብለው ደግሞ አለምን በፍርሃት የሚያሸብር እልፎችን ከምድር በታች የሚቀብር ከተሞችን በፎቶ ላይ ብቻ እንዲታወሱ አድርጎ የሚያወድም ጦርነት ውስጥ ይዘፈቃሉ። ይች አለም ከሩሲያ ዩክሬን አስከፊ ጦርነት እስከ ጋዛው አውዳሚና ማብቂያ የታጣለት ጦርነት ድረስ ዘግናኝ እልቂቶችን አስተናግዳለች። አሁን ደግሞ የምንጊዜን ባላንጣ የሆኑት አለምን በሰከንዶች ውስጥ ወደ አመድነት መቀየር የሚችል የኒውክለር ጦር መሳሪያ የተሸከሙት ህንድና ፓኪስታን እጅግ አደገኛ ጦርነት ውስጥ ገብቷል። በዚህ በኩል ደግሞ አሜሪካ ለየመን ሁቲዎች የምስራች አለኝ ብላለች። በትንታኔ እንመለከተዋለን። አብራችሁን ቆዩ። ዶናልድ ትራምፕ አሜሪካ የሁቲ አማጽያን ላይ የምትፈጽመውን ጥቃት ልታቆም ነው አሉ። ዶናልድ ትራምፕ አሜሪካ በየመን የሁቲ አማጽያን ላይ የምትፈጽመውን የአየር ድብደባ ልታቆም መሆኑን ገልጿል። ፕሬዚዳንቱ ይህንን ያሉት የሁቲ አማጽያን ጥቃት መፈጸም በማቆማቸው መሆኑን ተናግሯል። ኦማን በበኩላ በኢራን በሚደገፉት አማጽያን በቀይ ባህር ላይ በሚንቀሳቀሱ የንግድ መርከቦች ላይ ጥቃት ላለመፈጸም መስማማታቸውን አስታውቃለች። ዶናልድ ትራምፕ ከካናዳው ጠቅላይ ሚኒስቴር ጋር በዋሽንግተን በተገናኙበት ወቅት ሁቲዎች መዋጋት አይፈልጉም፣ እኛ ደግሞ ያንን እናከብራለን። እናም የአየር ድብደባ ማካሄዳችንን እናቆማለን ስለዚህ ይህ እነሱም ጥቃት ማድረሳቸውን አቁመዋል ብለዋል። የኦማን የውጭ ጉዳይ ሚኒስቴር ሁለቱም ወገኖች አንደኛቸው ሌላኛቸው ላይ ጥቃት ላለመሰንዘር መስማማታቸውን ገልጸዋል። ባህሩ ላይ በሰላም የመቅዘፍ ነጻነትን ለማረጋገጥና የዓለም አቀፍ የንግድ መርከቦች ፍሰት የተሳለጠ እንዲሆን ስምምነት መደረጉን የዶናልድ ትራምፕ ንግግርን ተከትሎ የኦማን የውጭ ጉዳይ ሚኒስቴር በማህበራዊ ትስስር ገጹ ላይ ለጥፏል። ሁቲዎች እስካሁን ድረስ ተደረሰ ስለተባለው ስምምነት ያሉት ነገር የለም። በመጋቢት ወር አሜሪካ በሁቲዎች ላይ የምትፈጽመውን ጥቃት አጠናቅራል ቀጥላ በየመን አንድ ሺ ላማዎች ላይ ጥቃት መፈጸሙን የመከላከያ ኃይሉ አስታውቋል። ዶናልድ ትራምፕ ከኦቫል ኦፊስ እንደተናገሩት ሁቲዎች ከአሁን በኋላ መርከቦች ላይ ተኩሱም። ሁቲዎች እንዳስታወቁት ወይንም ቢያንስ ለኛ እንደገለጹልን፣ ካአሁን በኋላ አይዋጉም። ነገር ግን የበለጠ ጠቃሚው ነገር ቃላቸውን አምነን መቀበላችን ነው ብሏል። የኦማን የውጭ ጉዳይ ሚኒስቴር ባድር አልቡሳይዲ ውጥረቶች እንዲረግቡ አገራቸው ማሸማገሏን ተናግሯል። ወደፊት ሁለቱም ወገኖች አንዳቸው ሌላኛቸው ላይ ጥቃት አይፈጽሙም በቀይ ባህርም ሆነ በ ሀባቤ ልመንዴ የአሜሪካ መርከቦችን ጨምሮ ሌሎች የዓለም አቀፍ የንግድ መርከቦች በነጻነት እንዲቀዝፉ እንዲሁም የተሳለጠ ፍሰትን ለማረጋገጥ ተስማምተናል ብለዋል። ሁቲዎች በቀይ ባህር ላይ የሚቀዝፉ የንግድ መርከቦች ላይ ጥቃት መፈጸም የጀመሩት እንደ አውሮፓውያን አቆጣጠር ከጥቅምት 2023 ጀምሮ የእስራኤል መከላከያ ኃይል በጋዛ መጠነ ሰፊ ወታደራዊ ዘመቻ በፍልስጤማውያን ላይ መክፈቱን ተከትሎ ያላቸውን አጋርነት ለማሳየት በሚል ነው። በንግድ መርከቦች ላይ በርካታ ሚሳይሎችን ያስወነጨፉትና የድሮን ጥቃት የፈጸሙት ሁቲዎች ሁለት መርከቦችን ሲያሰምጡ ሶስተኛው በቁጥጥር ስር አውለው አራት የመርከቡ ሰራተኞች ገድለዋል። ጥቃቱ ትልልቅ የመርከብ ድርጅቶች 15 በመቶ የዓለም ንግድ መርከቦች ከሚተላለፉበት ቀይ ባህር አቅጣጫቸውን ቀይረው ረጅም የጉዞ መስመርን እንዲመርጡ አስገድዷል። በአሜሪካ የተመራው የባህር ኃይል በርካታ የሁቲ ጥቃቶችን ያከሸፈ ሲሆን፣ በቀድሞ የአሜሪካ ፕሬዝዳንት የተጀመረው የአየር ጥቃት በዶናልድ ትራምፕ ተጠናክሮ ቀጥሏል። ባለፉ ሳምንት ሁቲዎች አሜሪካ በሰሜን ምዕራብ የመን በሚገኝ የስደተኞች ማቆያ ላይ በፈጸመችው የአየር የሚቀጥል ጥቃት 68 አፍሪካዊ ስደተኞች መገደላቸው ገልጿል። ሁቲዎች ወደ እስራኤል ሚሳይል ማስወንጨፋቸውን የቀጠሉም ሲሆን እሁለት የእስራኤል ዋና አውሮፕላን ማረፊያ ተርሚናልን መምታታቸው ይታወሳል። ይህንን ተከትሎ ማክሰኞ እለት እስራኤል ለጥቃቱ በሰና የሚገኘውን የየመን ዋና አውሮፕላን ማረፊያን በማጥቃት ምላሽ ሰጥታለች። ኤኤፍፒ ባለስልጣናትን ጠቅሶ አውሮፕላን ማረፊያው በጥቃቱ ሙሉ በሙሉ መውደሙን ዘግቧል። በሌላ የእስራኤል ጥቃት የኤሌክትሪክ ኃይል ማከፋፈያና የሲሚንቶ ፋብሪካ ወድሟል። ሰኞ እለት እስራኤል በየመን ሁዴዳ የሚገኘው የወደብ ተቋምና ሌላ በከተማው የሚገኝ የሲሚንቶ ፋብሪካን ደብድባለች። ሁለት የምንጊዜን ባላንጣዎች፣ አንድ ህዝብ ግን በፖለቲካ ልዩነት፣ ልክ እንደ ኢትዮጵያና ኤርትራ የተለያዩ ወንድማማች ህዝብ፣ ሁለቱም አለምን ማጥፋት የሚችል ከባዱን የኒውክሌር ጦር መሳሪያ የታጠቁ፣ ሁለቱም ምድር ማጥፋት የሚያስችል ቁልፍ በእጃቸው ያለ፣ ለዘመናት የተዋጉ የዚያ ዝሆኖች፣ እነሆ አለምን ብርክ ውስጥ ጥለዋታል። በካሽሚር ግዛት ሁለቱም ሀገራት በይገባኛል ጥያቄ ፈንጅ ተጥደዋል። ሰሞኑን ደግሞ 26 የሕንዳውያን አሸባሪዎች መግደላቸውን ተከትሎ ህንድ በቁጣ ነዳለች። ከዛም ባለፈ ሁለቱ ሀገራት የነበራቸውን ስምምነቶች በተለይም በወንዞች ጉዳይ የልወንዝና ኢንዱስ ወንዝ ስምምነትን በመቅደድ ህንድ የፓኪስታን ጉሮሮ ላይ ቆማለች። ያለ እነዚህ ወንዞች ፓኪስታን የለችም። ዘጠና ፐርሰንት ምርቷን የምታገኘው ከህንድ በሚመጡ ወንዞች ችሮታ ላይ ነው። ኢስላማባድ የፓኪስታን ዋና ከተማ፣ ከባባድ መልሶችን በማስተባበል ብትሰጥም ሽብርተኞችን በመደገፍ ዜጎችን አስገድላለች የሚለውን የህንድ ቁጣ ማስታገስ አልቻለችም። ፓኪስታን ከባድ ጦረኛ ከሚባሉ ሀገራት ከዋናዎቹ ሁለቱ መሃል ናት። ከዛም ባለፈ ፈጣን ተዋጊ ከሚባሉ ወታደሮች በአለም ቁንጮች ትመደባለች። የምድራችን ከፍተኛ ቁጥር ህዝብ ባለቤቷ ህንድ በወታደራዊ ዝግጅት አትታማም። ለሀገራቸው ድል ከፊት የሚሰለፉ ቆራጥ ወታደሮች አሏት። የተባበሩት መንግስታት ድርጅት መሪ አንቶኒ ጉተሬዝ የተማጽኖ ድምፅ አሰምተዋል። ሀያላኑ የኒውክለር ባለቤት ሀገራትም ስጋት ውስጥ ገብቷል። ህንድ ማምሻውን በካሽሚር ድንበር በፓኪስታን ላይ ጥቃት ፈጽማለች። እስላማባድ አጽፋዊ መልስ ጀምራለች። ሁለቱ ሀገራት እያሳዩት ያለው የጦርነት ጅማ ተጨማሪ ካልቆመ ይህች ምድር ያበቃላታል ማለት ነው፣ የሚሉ ፖለቲከኞች እሪታን ጀምሯል። ሁለቱ ሀገራት በድምሩ ከ300 በላይ የኒውክሌር ጦር ታጥቀዋል። ምድር ለማጥፋት ከሚበቃው ከ39 ፐርሰንት በላይ ማለት ነው። ቀስ በቀስ ጉዳዩ ከሮ እነሆ ህንድ ወታደራዊ ጥቃት ጀመረች። ይህን ጥቃት ፓኪስታን ዝም አትሎም። በዚህም የሁለቱ ሀገራት ወደ ጦርነት መግባት አለምን ስጋት ላይ ጥሏል። አሜሪካ እና ቻይና በየፊናቸው ለሁለቱ ሀገራት በቃችሁ የሚል መልእክት እያስተላለፉ ሲሆን የምድራችን ቁጥር አንድ የኒውክለር ጦር ባለቤቷ ራሽያም ስጋቷን ገልጻለች። ህንድና ፓኪስታን ወደ ሙሉ ጦርነት ከገቡ ሁለቱም የኒውክለር ጦር መሳሪያ መታጠቃቸው አይቀርም። ይህ ከሆነ እነሆ ምድር ደህና ሰንብች ሆነ ማለት ነው። ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት የአየር ድብደባ ፈጸመች። በህንድ ቁጥጥር ስር በሚገኘው ካሽሚር ግዛት በአገር ውስጥ ጎብኞች ላይ ጥቃት ከተሰነዘረ ከሁለት ሳምንት በኋላ ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት ላይ ተከታታይ ጥቃቶችን ሰንዝራለች። ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ዘጠኝ የተለያዩ ቦታዎች ላይ የሚሳኤል ጥቃት መሰንዝሯን አስታውቃለች። የፓኪስታን መከላከያ ኃይል በበኩሉ ሶስት ቦታዎች ላይ ጥቃት መፈጸሙን ገልጾ ስምንት ሰላማዊ ዜጎች መገደላቸውን አስታውቋል። የአገሪቱ የውጭ ጉዳይ ሚኒስቴር በበኩሉ ስምንት ሰላማዊ ዜጎች መሞታቸውን አረጋግጦ 35 ሰዎች ደግሞ ጉዳት ደርሶባቸዋል ብሏል። ፓኪስታን ኢስላማባድ በተመረጠችው ጊዜ ምላሽ ትሰጣለች ስትል ጥቃቱን ተናግራለች። የህንድ መከላከያ ሚኒስቴር ጥቃቱን ኦፕሬሽን ሲንዶር ሲል የጠራው ሲሆን ይህ ዘመቻ ሚያዝ 14 2017 ዓ.ም 22 ህንዳውያንና አንድ ኔፓላዊ የገደሉትን ተጠያቂ ለማድረግ የተካሄደ መሆኑን ገልጿል። ፓኪስታን ህንዳውያን ጎብኚዎች በቀጠፈው ጥቃት ላይ ምንም አይነት ተሳትፎ እንደሌላት ገልጻ የህንድ የሚሳኤል ጥቃት ምንም ትንኮሳ ሳያደርግ የተፈጸመ መሆኑን ገልጻለች። ጠቅላይ ሚኒስቴር ሼህባዝ ሼሪፍ ይህ አጸያፊ ትንኮሳ ምላሽ ሳይሰጠው የሚታለፍ አይደለም ብሏል። ህንድ ረቡ ማለዳ በዘጠኝ የተለያዩ ስፍራዎች በፓኪስታን የሚተዳደረው ካሽሚርና በፓኪስታንን ኢላማ በማድረግ ጥቃት መፈጸሟን ተናግራለች። ዴልሂ ኢላማ ያደረገቻቸው ስፍራዎች የሽብርተኛ መሰረተ ልማቶች ናቸው ያለች ሲሆን ጥቃት የተፈጸመባቸው ስፍራዎች የታቀደባቸውና ኢላማ የተደረገባቸው መሆናቸውን አስታውቃለች። ህንድ ምንም የፓኪስታን ወታደራዊ ተቋማትን አለመምታቷን ገልጻ የተፈጸሙት ጥቃቶች ኢላማ የተደረገባቸው በአግባቡ የተሰሉና በተፈጥሯቸው ወደ ሌላ ግጭት የማይስፋፉ መሆናቸውን አብራርታለች። በኩላ ሶስት የተለያዩ ስፍራዎች ላይ ጥቃት መድረሱን ተናግራለች። የፓኪስታን መከላከያ ሚኒስቴር ከሐዋጅ አሲፍ ለጂኦ ቲቪ በሰጡት ቃለምልልስ በጥቃቱ የሰላማዊ ዜጎች መኖሪያ አካባቢ መመታቱን ተናግረው ህንድ ኢላማ የተደረጉት የሽብርተኛ ካምፖች ናቸው የምትለው ሐሰት ነው ብለዋል። የፓኪስታን መከላከያ ሚኒስቴር ቃል አቀባይ ለቢቢሲ እንደተናገሩት በጥቃቱ ሁለት ህጻናት ጨምሮ ሰባት ሰዎች መሞታቸውን ተናግረዋል። ሮይተርስ የዜና ወኪል እንደዘገበው የፓኪስታን መከላከያ ቃል አቀባይ አምስት የህንድ ተዋጊ ጀቶችንና ሰው አልባ አውሮፕላኖችን መጥተው መጣላቸውን ተናግረዋል። ህንድ በጉዳዩ ላይ እስካሁን ድረስ ይፋዊ ምላሽ አልሰጠችም። ሚያዝያ 14 በተፈጸመውና የ26 ሰዎች ህይወት ከቀጠፈው ጥቃት የተረፉ ሰዎች ግድያው ህንዶችን በመለየት የተፈጸመ መሆኑን ተናግረዋል። ጥቃቱ ከሁለት አስርት ዓመታት ወዲህ የተፈጸመና በርካታ ህንዳውያን የተገደሉበት ነው። ጠቅላይ ሚኒስትር ናሬንድራ ሞዲ ተጠርጣሪዎችን እስከ ምድር ጥግ ድረስ ተጉዘን እናድናቸዋለን ሲሉ ዝተዋል። አክለውም ግድያ የፈጸሙት ደግሞ ከሚገምቱት በላይ ቅጣት ይደርስባቸዋል ብለዋል። ይሁን እንጂ ህንድ ጥቃቱን የፈጸመው ቡድን የትኛው እንደሆነ በይፋ ያልተናገረች ሲሆን እስካሁን ድረስ ከጥቃቱ ጀርባ ያለው ማን እንደሆነ ግልጽ አልሆነም። የህንድ ፖሊስ ግን ከአራቱ ጥቃት ፈጻሚዎች ሁለቱ ፓኪስታናውያን መሆናቸውን ገልጿል። የህንድ መንግስት በፓኪስታን የሚደገፉ አማጽያንን ተጠያቂ ቢያደርግም፣ ኢስላማባድ ግን ወንጀላውን ውድቅ አድርጋለች። ህንድና ፓኪስታን የካሽሚር ግዛት ይገባኛል ቢሉም ሁለቱም ሀገራት ነጻነታቸውን ካገኙ ጊዜ ጀምሮ ግዛቲቱን በከፊል ብቻ ያስተዳድራሉ። ሁለቱ ሀገራት ሁለት ጊዜ በይገባኛል የተነሳ ጦር ተማዘዋል። ከቅርብ ጊዜ ወዲህ ግን የሚፈጸሙ ጥቃቶች ብቻ ሁለቱን አገራት ወደ ፍጥጫ አምጥቷቸዋል። የህንድ ስድስት የጦር ጀቶች በፓኪስታን ተመቱ። የፓኪስታን አየር ኃይል ስድስት የህንድ ጦር ጀቶችን፣ አንድ ሄሊኮፕተር፣ በርካታ ድሮኖችን በቀላሉ መጥቶ መከስከሱን ገለጸ። የህንድ ፓይለቶችን ማርኳል። ትናንት ሌሊት በተካሄደው ፍልሚያ በፓኪስታን አየር ኃይል የተመቱ የህንድ ጦር ጀቶች ሶስት ራፋኤል የጦር ጀት፣ አንድ ሚግ 29ን አንድ ኤስዩ ሰርቲና አንድ ሜሬጅ ናቸው። ፓኪስታን ጥቃት ከሰነዘሩባት የህንድ ጀቶች ግማሽ ደርዘኑን የሚሆኑትን መታመጣሏን አልጀዚራ፣ ሮይተርስና ሴኔን ዘግቧል። አበቃን። መልካም ጊዜን ተመኘንላችሁ።